ተመሳሳይ ስህተትን እየሰራን እንዴት ለ16ና 17 ዓመት እንቀጥላለን ሲሉ ይጠይቃሉ። እንደነ ህንድ ላሉት ሀገሮች ጥሬቃ አቅራቢ ሆነን የምንቆየውስ እስከ መቼ ነው የሚል ጥያቄንም ያነሳሉ። ይህንን ጥያቄ የሚያነሱት የኢትዮጵያ የከበሩ ድንጋዮች ጄውለሪ አምራች አቅራቢና ላኪዎች ማህበር ፕሬዚዳንቱ አቶ ቴዎድሮስ ስንታየው ናቸው። ከሌላው ዓለም በተለየ የከበሩ ድንጋዮችን ከጫፍ እስከ ጫፍ የታደለችው ኢትዮጵያ ማዕድኑን ቆርጣ አጥባና ሳምራ እሴት ጨምራ መላክ ባለመቻሏ በኮንትሮባንድና በሌላውም ችግር ምክንያት በቢሊየን የሚቆጠር ዶላር በዓመት ልታገኝ ከምትችልበት ምርት እያገኘች ያለችው ሁለትና ሶስት ሚሊየን ዶላር ብቻ መሆኑን ሰምተናል። በኢትዮጵያ እንደ ኦፓል፣ ሳፋይር፣ ሰንስቶን፣ ኤመራልድ፣ አኳማሪን አይዞናይትና ሩቢ ያሉ ከሃምሳ በላይ ዓለም የሚዋብባቸውና የሚደምቅባቸው የከበሩ ድንጋዮች መኖራቸው ተረጋግጧል። የሰሜን ሸዋ ኦፓል በአይነቱ በሌላው ዓለም የሌለ በኢትዮጵያ ብቻ የሚገኝ ነው። የቦረና ሳቮራይት ከኢትዮጵያ ውጪ በኬንያ ብቻ ነው ያለው። የአፋር ሰንስቶን ዓለም ላይ ከኢትዮጵያ ውጪ እስካሁን የተገኘው በአሜሪካ አሪዞና ብቻ ነው። እንዲህ እንዲህ እያሉ የኢትዮጵያ የከበሩ ድንጋይ አይነትና የተለየነትን መዘርዘር ይቻላል ይላሉ አቶ ቴዎድሮስ ግን ለኢትዮጵያውያን ብቻ በተፈቀደው የከበሩ ድንጋዮች ኤክስፖርት ንግድ ውስጥ በተለያየ መንገድ ገብተው ህንዳውያን እንዳሻቸው እንደሚሆኑበት ነግረውናል። ኢትዮጵያውያን ሴቶችን በማግባት ጭምር በእነሱ ስም ፈቃድ እያወጡ ምርቱን ወደ ሀገራቸው እንደሚልኩም ይናገራሉ። ፍሪማኒ ብዙ ሰው ይሰራል። ብዙ ሰው በዛ ነው የሚሰራው። አበሻ ያገቡ ፊው ህንዶች እንዳሉ አቃል እና ፈቃድ ያወጡ ተደብቀው ጁለሪ መስራት ላይ የጀመሩ እንዳሉ አውቃለሁ። እዚህ ህገ ወጥ ነው ጁለሪ የሚሰሩ እና እንትኑ። በአመታት ውስጥ ቁጭ ብለን እዚሁ እንደ አንተ እንደማወራ እያወራን ነው እኛ እኛ እያወራን ቀረን፣ ኮምፕሌን እያለቀስ ህንዶቹ ኦፊሻሊ ነው የሚመጡት፣ ኦፊሻሊ ነው የሚገዙት። ራሳቸው ኤክስፖርት አያደርጉ፣ አበሻው ነው ኤክስፖርተሩ። ለነሱ ክልክል ግን፣ ገብ መጥተው መግዛት ይችላሉ ይገዛሉ፣ እንደ ባየር። ኤክስፖርተሩ ግን አበሻው ነው። ከ50 በላይ ከሆኑት የከበሩ ድንጋይ አይነቶች ኦፓልን ብቻ በመውሰድ ጥናት ማድረጋቸውን የሚናገሩት አቶ ቴዎድሮስ ኢትዮጵያ በዓመት ከ40 እስከ 50 ሺህ ኪሎ ግራም ጥሬ ኦፓልን ወደ ውጭ የሚበዛውን ወደ ህንድ ትልካለች ይላሉ። ከዚህም ከ2 ሚሊዮን ዶላር ያልበለጠ ገቢን በዓመት ታገኛለች። ይህ ምርት እሴት ቢጨመርበት ለአንድ ዓመት በሳምንት 6 ቀን ለ8 ሰዓት ለሚሰሩ 3000 ሰዎች የስራ እድልን እንደሚፈጥር ባሰባሰብ ነው መረጃ አረጋግጠናል ብለውናል። ይህ እሴት የተጨመረበት ምርት ሲሸጥ ደግሞ ዋጋው ከ600 6 ሚሊዮን ዶላር በላይ ይሆናል። ሌላውን በሙሉ ቶ ቶ ኤምራልዱንም ቶ ሳፋይሩንም ቶ ሌላውን በሙሉ ቶ ነጅስ ከኦፓሉ ብቻ 17 ዓመታችን ነው ለህንድ ስናገር፣ በ16 ዓመት ውስጥ አምራቹ ወረዳ ሮያሊቲ ስንት ብር ሰበሰበ ብለህ ብትመለከት የለም። በትንሹ ምንም ይሄ ማጋነን አይደለም። አምስት መቶ ሚሊዮን ዶላር በዓመት ከዚህ ጀስት ኦፓሉ ማግኘት ነበረባት ኢትዮጵያ። በጣም ብዙ ስራ ፈጥራ ማለት ነው። እየተጠቀምን አይደለም፣ በፍጹም አይደለም። እንደነ ህንድ ያሉት ሀገሮች ከአፍሪካና ከሌላውም ዓለም በተለያየ መንገድ ጥሬ ከበረ ድንጋይን እየገዙ ወደ ሀገራቸው ያስገባሉ። ማጠቢያ እሴት ጨምረው መሸጫ ከተማን እስከ መመስረትም ደርሰዋል። በአመት ከዚሁ ንግድ በቢሊየን ዶላሮችን ያፍሱበታል። ጥሬቃ ኬት ያገኛሉ፣ ከአፍሪካ፣ ከላቲን አሜሪካ። እኛ ጥሬቃ አቅራቢዎች ነና። የሚያሳዝነው ደግሞ ፓርት ምንድ ነው፣ ስራው እሴት መጨመሩ ምንም ውስብስብ ቴክኖሎጂ የሌለው ሁለት መሰረታዊ ነገሮች የሚባሉት በዚህ ውስጥ የጥሬቃ ማቅረብ እና የሰለጠነ የሰው ሀይል ጉልበት ነው የሚፈልገው የሚጠቀመው ማሽነሪዎች በጣም ቀላል የሆኑ በሀገር ውስጥ እንዲሰሩ የሚችሉ ማሽነሪዎች ናቸው። እና ጥሬ ጋ ከዚህ የቀለለ ደግሞ ምን ልንሰራ እንችላለን። ለእኛ ኦቨር በቃ ኳሊፋይድ የሆነ እጃችን ላይ ያለ እድልም ነው ማንጠቀመው። እና ያናደደ ምን ያናደደ፣ ሌላው በከበሩ ድንጋዮች ንግድ ውስጥ ያለው ችግር ስራው ብዙዎች በጥቅም የተሳሰሩበት ደላላውና ሌላውም በቀላሉ ገንዘብ የሚያፍስበት ተፈቶ የተለቀቀ አይነት መሆኑ ነው ይላሉ አቶ ቴዎድሮስ። ለአንድ ለውጭ ዜጋ ቁጭ ብለህ ቢሮህን አከራይተህ ፈቃድህን አከራይተህ ቃሰትሸጥ አንተ ኪስ የሚገባ ገንዘብ ሊኖር ይችላል። ኢቨን አንተ ኪስ የሚገባው ገንዘብ መግባት ያለበትን ያህል አለመሆኑን አለማወቁ ነው የሚያናድደው። ኮንትሮባንዱ ፓወር አለው፣ ፓወርፉል ፓወር አለው። ሰፖርት አለ፣ በረብ ሰፖርት አለ፣ ከተለያየ አካል ሰፖርት አለ። ገንዘብ ስላለበት ማለት ኔብሪንትን ላይ ገንዘብ ይወጣሉ አንድ ቶን ኦፓል አለምንም ችግር ናይሮቢ ወስዶ ያስረክበዋል። ናይሮቢ ኦፓል፣ የኬንያ ኦፓል ኤክስፖርተር ሆነ። ህንዶቹ ይሄ ስታብሊሽ ቻናል አላቸው ትራዲሽን አላቸው። በዚህ ሁሉ የተተበተበ ችግር ምክንያት ኢትዮጵያ የከበሩ ድንጋዮችን በጥሬው በገፍ በየአመቱ ብትልክም የምታገኘው ገቢ ግን ከሁለትና ሶስት ሚሊዮን ዶላር መሻገር አልቻለም። ለመሆኑ ተቆጣጣሪው የማዕድን ሚኒስቴር ስለዚህ ምን ይላል? ለሚኒስትር ዴታው አቶ ሚሊዮን ማቴዎስ ይህንኑ ጥያቄ አንስተናል። እሳቸው እስካሁን የነበረው አሰራር በእርግጠኝነት ከዚህ በኋላ አይኖርም ይላሉ። ለምሳሌ አንዳንዶቹ ኢሰት የተጨመረባቸውን ጌጣጌጥ ማየትናትን ስናይ በአነስተኛ ቦታ ላይ የሚሰሩ ስራዎች ናቸው። እንደ ትልልቅ ፋብሪካ ምናምን አለን። በትንሽ ክፍል ውስጥ ሰው ኢሰት መጨመር ይችላል። በጌጣጌጥ ማየትናት ላይ እንደ የጌጣጌጡ አይነት ማለት ነው። ስለዚህ አሁን ወደ ህንድ ምላኮ ላይ የውጭ በኢንቨስትመንት መሳተፍ ይችላል ማየን ለማድረግ ክፍት ገበያ አሁን ይሄ ለምሳሌ በግብይት ወቅት ላይ ይሄ ጥሬውን መላክና መግዛት ላይ የሚመጣው ስለማይጠቅም፣ እኛ ከዚህ በኋላ ጥሬው መላኩ አዋጪ እንዳልሆነ አይተናል። እሴት የተጨመረበትን መላክ ላይ ግን ከፍ ባለ ትንንሹንማ የኛዎቹ ሰሩታል። በድምሮ ሲታይ ከሶስት ቢሊዮን ዶላር በላይ ኤክስፖርት ካደረግነው ውስጥ ከጌጣጌጥ ማዕድናት ያገኘነው ከሁለት ሚሊዮን ዶላር አይበልጥም። ጊዜያችንን ሊሻማ አይገባም ነው እንጂ አሁን በቃ ጊዜያችንን ሊሻማ የሚገባው ጠቀም ያለ ጥቅም ሊያመጣ የሚችል አሰራር ላይ ነው ፎከስ ማድረግ አለን። ያንን ነው የምንከተለው። ከህንድም ጋር ይሁን ከማንም ጋር ይህንን ችግር እንዴት እናርም፣ ከዘርፉም እንዴት እንጠቀም የሚለው በጥናት እንዲረጋገጥ በአዲስ አበባና በወሎ ዩኒቨርሲቲዎች በኩል ጥናት እየተሰራ መሆኑን የነገሩን አቶ ሚሊዮን ይህም አጠቃላይ የማዕድን ዘርፉን አሰራር ይቀይረዋል ብለዋል። ይህ ዘርፍ በበላይነት የተያዘው በተወሰኑ የዘርፉ ተዋናይን ህንድ አንዳንድ የአውሮፓ ሀገራት ናቸው በስፋት ይህንን ዘርፍ የሚቆጣጠሩትና ስለዚህ ከአመራረት ከማይኒንግ ከፕሮሰሲንግ ከማርኬቲንግ ወይ ከግብይት ጋር ተያይዞ ያሉትን አጠቃላይ ችግሮች እንቀርፋለን ብለን ነው የምናስበው። በዚህ መልኩ ማለት ገበያ ነው ተቆጣጠሩ ሀይሎች በእነሱ ጥቅም መነሻ አጠቃላይ ሂደቱ እንዲህ ነው የሚፈልጉት። ከፊሉ የጥናቱ ውጤት በመጪው ዓመት ይፋ ይደረጋል ያሉን ሚኒስትር ዴታው እሱን ተከትሎም ለውጥ ማድረግ እንጀምራለን ብለዋል።